ጉድ እና ጅራት ከወደ ኋላ ነው አሉ። እንግዲህ የራሷን ትዳር፣ የራሷን ህይወት፣ የራሷን ላይፍ ትታ የሚወዳትን፣ የሚያፈቅራትን ሰው ጎዳና ላይ ወይ ደግሞ ህልሙን፣ እቅዱን፣ ሁሉን ነገር አበለሻሽታ እንግዲህ ሌላ ህይወት ደግሞ ለማበላሸት እየጣረች ነው የምትገኘው። የሄርሜላ ጉዷ ወጣል ማለት ነው። ትናንትና የሰራሁት አንድ ቪዲዮ ነበረ። ሄርሜላን የምትወዱ ሰዎች እንግዲህ በጭፍን ነው እየተከታተላችኋት የምትገኙት። ግን ደግሞ በርች በርች እያላችሁ ገደል ውስጥ እንጂ የምትከቷት ምንም የምትጠቅማት የምታስተካክሉላትም ነገር የለም። ሩታ እንዲህ ለመሆኗ እንዲህ አዝና ተክዛ አንገቷን እንድትደፋ እንድታለቅስ የሆነችበት ምክንያት ስህተት እየሰራች ከቤተሰቦቿ ጋር ያለው ነገር እያወቁ አይዞሽ በርች እያሏት የነበረ ሰዓት ላይ እሷም እንግዲህ ከባድ ጥፋት አጥፍታ ከባድ ስህተት ሰርታ ህይወቷን እንግዲህ አደጋ ላይ እስከመጣል እንዲሁም ደግሞ ትዳባ ሁሉ እስከ መፍረስ የለፋችበት የደከመችበት ሁሉ ብትንትኑ ሲወጣ አይታችኋል። እና ምንም ጥላቸው ንቃቸው፣ አልፈልግም እኔ የመረጥኩት ህይወት ነው የሚሻለኝ፣ እናንተ ህይወቴን ልትመርጡልኝ ልትኖሩልኝ አትችሉም ብላ ጥላቸው የሄደችውን ቤተሰቦቿን እንግዲህ ከረዥም ጊዜ በኋላ ጥፋቷ ስህተቷ፣ ገብቷት ተመልሳ ሄዳለች። ና ያኔ ግን በእንቁላሌ በቀጣሽኝ የሚባል ነገር አለ። ና ያንን ነገር ከማድረጓ በፊት ከቤተሰቦቿ ጋር ያለውን ነገር ብታስተካክል ብትመክሯት ጥሩ ነገር ነበር። ና ሄርሜላንም በዛው ልክ ነው እንግዲህ እያበረታታችኋት፣ እያደነቃችኋት፣ አይዞች በርች እያላችኋት የምትገኙት። ግን እሷ የወረደች ሴት ናት፣ በቃ መንገደኛ ናት። ድሮም መንገደኛ፣ ሁሌም መሄድ ነው መሄድ ነው በቃ ና ልቧ ከአንድ ሰው አይቀመጥም። ጥቅም ፈላጊ ናት። በነገራችን ላይ ሀፍት አላት ንብረት አላት የሚባለው ነገር ዜሮ፣ ምንም የላትም። ለማስመሰል አብርሽን ለጥቅም ነው የቀረበችውና እንግዲህ አንድ ልጅ ከቆይቷል። በነገራችን ላይ ሄርሜላን ሚዲያ ላይ ነው ያያት። በጣም ባየው ነገር ተገርሞ ተደንቆ በአብርሽን በጣም እንደተሳበች፣ ግን ደግሞ እሱ በጣም ከእሷ ጋር ያሰበው ያቀደው ህልም እቅዶች ነበሩት። ከእሷ ጋር ህይወትን መኖር በፍቅር እንግዲህ ረዘም ላለ ጊዜ ወይም ደግሞ አመት ማለት ይቻላል አብረው ነበሩ። ነገር ግን እንግዲህ ድንገት ምንም ነገር ሳትናገር ምንም ነገር ሳታወራ ላጥብላ ጥላው ሄዳለች ማለት ነው። የቤተሰብ ትውውቅ ብቻ ነበር የቀራቸው። ኦልሞስት ወደ ትዳር ሊገቡ ማለት ነው። ጥላ ሄዳለች። የሄደችው ደግሞ ምንም ህይወት ከሌለው ሰው ጋር አይደለም። የተከበረ ትዳር ዋጋ ተከፍሎበት የቆመ ትዳር የቆመ ቤት ውስጥ ነው የገባቸውና፣ የሚገርም ነው ያሳፍራል። እና ይሄ ሰው እንግዲህ እንደምታዩት የሄርሜላ ቅርብ ሰው ቅርብ አፍቃሪዋ ቅርብ በቃ አብረው የነበሩ ለብዙ ጊዜ ፍቅረኛ ማቾች የነበሩ ሰዎች እንደሆኑ እንግዲህ ተናግሯል። ከዚህ በፊት ፋይል አውጣ ፋይል አውጣ ሲሉት ነበረ። እኔም ሲናገር እርግጥ፣ ሌላም የተደበቀ ስለ ሄርሜላ ብዙ ጉድ አለ። ግን ደግሞ እኔ የሚዲያን ወደ ሚዲያ ነው አምጥቼ የማወረው ከሚዲያ ውጭ የሆነን ነገር ወይ ደግሞ ሚዲያ ያልሰማውን ያላየውን ነገር ብሳማ ምኔ በውስጥ ኢንፎርሜሽን ቢደርሰኝም መጥቻ አልናገርም ቶሎ ብዬ። ምክንያቱም የሆነ ሰዓት ላይ መሰማቱ አይቀርም። ሁሉም ሰው ካወራበት በኋላ ነው ሀሳብ ልሰጠበት ምፈልገው ቀድሜ ሚስጥርን ማውጣት ስለማልፈልግ ማለት ነው። እና ሌሎች ብዙ ነገሮችም አሉ ስለ ሄርሜላ ሚዲያ ማያውቃቸው ና ከነዛም ውስጥ እንግዲህ አንዱ እንግዲህ ህይወት እንዳላት እሱ ብቻ ሳይሆን ጓደኛዋም እንግዲህ አብራት የተማረች ወታጅራ ልጅ እንደሆነች ሁሉንም ነገር ህይወት እንዳላት ተናግራለች። እና ማመን አልቻላችሁም ነበረ። ዛሬ በፎቶ በቪዲዮ እንግዲህ ልጁ ይዟት መጧል ማለት ነው፣ አብረው ላይፍ ህይወት እንደነበራቸው እናም እንግዲህ ከአብረች ጋር ያለው ነገር ደስ እንዳላለው በጣም ብዙ ዋጋ እየከፈለ እንደሆነ በጣም ከባድ በቃ ህይወት እያሳለፈ እንደሆነ ጨለማ ውስጥ እንዳለ ነው ባጭሩ እንግዲህ እየተናገረ የሚገኝ ነው። አንዳንዴ ጥፋትም ኖሮባችሁ ያሰውጥሏችሁ ቢሄድ ወይ ደግሞ ተነጋግራችሁ አውርታችሁበት ትቷችሁ ቢሄድ ተስፋ ልትቆርጦ ትችላላችሁ። ሌላ ህይወትን ልታስቡ ትችላላችሁ። ግን እንዲህ ድንገት ተነስቶ ዝም ብሎ ለጥቅም በፊት በፊት ወንዶች ናቸው ይሄዳሉ ምናምን የሚባል የሚፈራ ምናምን የነበረው ና አሁን አሁን ላይ ደግሞ ሴቶቹ አይናውጣ ውጣ ሆነዋል። ና እንደምታዩቸው የተከበረ ትዳራቸውን፣ የተከበረ ፍቅራቸውን፣ የተከበረ ቤታቸውን ትተው እንግዲህ ሌላ ወንድም ፍለጋ ሌላ ጥቅም ፍለጋ ሲሄዱ ሲጓዙ እያየን እንገኛለን። ና ከነዚም ውስጥ እንግዲህ አንደኛዋ ሄርሜላነች ማለት ነው በሚገርም ሁኔታ ና ለነገሩ አንዳንዴ አንዴ መልኳን አሰምራ እንግዲህ እዛም እዚህም እያለች ነው የምትገኘው። እኔ ለዚህ ልጅም ተጠቅማለች ብዬ አላስብም። ግን ዋና ታርጌቴ ና ጥቅ ለአብርሽም በነገራችን ላይ ደውሎለት ያወሩት ነገር አለ። ቪዲዮውን መጀመሪያ ከሰራ በኋላ አብርሽ ራሱ ራሱ ደውሎ ለልጁ እንግዲህ እንዳወራው በሄርሜላ ጉዳይ ስላላቸው ግንኙነት እንዲሁም በአካልም ማግኘት እንደሚፈልግ እሱን ነግሮኛል ብሏልና አሁን ላይ ግን ልጁ በጣም ከፍተኛ ሀዘኔታ ውስጥ ወይ ደግሞ ልብ ስብራት ውስጥ ነው የሚገኘውና ልቡ ተሰብሯል። ሄርሜላ እንግዲህ ምንም ያየችም የቀመሰችም ምንም በቃ ምንም ጓደኛም፣ ህይወትም፣ ኑሮም የሌላት ነው። ኢቨን ቤተሰብ የለኝም በዓል ጀሞልበት ቤተሰብ የለኝም ስትል የነበረች ከና ብርሽ ጋ ለመዋል ማለት ነው። ግን ቡታ ጅራ ያላትን የነበራትን ቤተሰብ አይታችኋል። ብቻዋን አይደለም የሄደችው መአት ሰው ሰብስባ ነው የሄደችው በደስታ የሚቀበላት ቤተሰቦች ነው ያሏትና ውሸቷን ነው። አዲስ አበባ ውስጥ ራሱ ቤተሰብ አላት። እና ይህንን የመሰለ ፍቅረኛ ምትታ እንግዲህ የሰው ትዳርን፣ የሰው ኑሮን፣ የሰው ህይወትን ለማበቃ አለ አደለ ሲኦል ለማድረግ ነው የገባችው። የእውነት ሄርሜላኔ ማለት ነው ሰይጣን የላካት ሰው ናት። የእውነት ለመናገር ማለት የሰይጣን መልእክተኛ ናት። እና ሰይጣን የሚላትን ነገር ነው እያስፈጸመች የምትገኝ ነው። ከአብረሽ ምንም ነገር ልትጠቀም አይደለም። ምክንያቱም እሱ ባለ ትዳር ነው። እሷም ሩታም እንደዛው። ና ይህም ፍቅር ቢያንስ ሚዲያ ላይ የወጣ ትዳር ነው ያላቸው። ምንም የተደበቀ የተሸሸገ ወይ ደግሞ የማይታይ ነገር የለም። ና ሁሉ ነገር እያንዳንዳቸው ትንፋሻቸው ሳይቀር የሚታይበት ነው። ና ይህንን ላይፋን ስንት ዋጋ ከፍላ ያቆመችውን ትዳር ህይወት እንዲህ በወራት ባልሞላ በሳምንታት ውስጥ እንግዲህ ያበጣብጣለች በቃ አለያይታችዋለችም። ምክንያቱም ሰይጣን የሚፈልገው ይሄንን ነው፣ መለየትን፣ መጣላትን መጨቃጨቅ ነውና በጣም ይገርማል። እንዲህ የተከበረ ፍቅር እያላት በርግጥ አንዳንድ ሴቶች ማለት ነው። ይበላችሁ ከሚወዳችሁን ስታችሁ የምትወዱትን ስትከተሉ እድሜ ልካችሁን እያለቀሳችሁ ትኖራላችሁና፣ ሄርሜላ ምንም ሰው እንደሌላት አድርጋ ነበር ካብሽ ጋር ስትለጣጠፍ የነበረው። ግን የምትጎዳው ነገር ራሷ ነች፣ ዋጋ ምትከፍሎ እሷ ራሷ ነችና ከባድ ነው። የራሷን ላይፍ ብትኖር ምን አለበት? አብርሽን ብትተው ምን አለበት? እንግዲህ ለአብርሽ ደውሎ ሲያናገረው ሄርሜላ ጋር ምንም እንደሌላቸው ነው የተናገረው። ግን አንተ ምንም ባታስብም፣ አንተ ምንም ነገር ባታቅድም፣ በእርግጥ ከሩታ ውጭ ሌላ ሴት ይታያል ብዬ አላስብም። ምክንያቱም ሩታ በቃ የደም ስር ናት ዋናዋ ማለት ነው። ምክንያቱም ሰው ያደረገች ከአፈር ነው ያነሳችው። እግዚአብሔርን እስኪ በፊት የመጀመሪያ ቪዲዮቻቸውን ሄዳችሁ ገብታችሁ እዩ። ፈገግታዋ ፈገግተዋ፣ ውበቷ፣ ፍቅር አሰጣጧ፣ ሁሉ ነገሯ በቃ ሰዎች እንዲሳቡ አብረሽና ሩታን እንዲከታተሉ ወይ ደግሞ ሩታ ሩታ ሩታ እያሉ ነው። በቃ ሩታን ይዞ ሲመጣና ሩታ የሌለች ሰዓት የሚታይለት ቪዩ ራሱ በጣም ይለያይ ነበረ እና ከአፈር ነው ያነሳችሁ፣ ከአፈር አንስታ ሰው አድርገው። ሰው ሲሆን ደግሞ እንግዲህ ከሌላ ሰው ጋር ነው እንግዲህ እንደምታዩት እየሄደ ያለው ወይ ደግሞ ሌላ ሀሳብ እያሰበ ያለው ና እችን ሴት ሊጠላት አይችልም። ከልቡም ሊያስወጣት አይችልም። እንደው ላስወጣት፣ ሊጠላት፣ ልተዋት ቢል እንኳን ማለት ነው አያደርገውም፣ አይችልም። ምክንያቱም ባለውለታ ነች። ብዙ ዋጋ ከፍላለታለች። ብዙ መንገድ ተጉዘዋል። ብዙ ነገሮችን አደርገዋል። ና እችን ሴት ሊተዋት አይችልም። ና ሄርሜላ ደግሞ ክፍተት አግኝታ ከሱ ጋር መሆን ነው የምትፈልገው። የእውነት ሩታ ያፈራችውን ንብረት በሙሉ ራሱ ብትወስ ደስተዋ ነው። የምር እንዲህ ስትለባብስ ስትዘነጥ ምናምን የእውነት ሌላቸው አቋሟ ስለሚያምር የልብስ ማስታወቂያዎችን ምናምን ምናምን ስለምትሰራ ነው እንጂ ማለት ነው ምንም የሌላት ሰውናትና አብረሽንም ለጥቅም ለዝነኝነት ነው የፈለገችው። እስከሚበቃት በእርግጥ ደስ ትላለች፣ የደስ ደስ ያላት ጥሩ ልጅ ናት። ግን ውስጧ ጥሩ የማያስብ ከሆነ ለነፍሰ ጡር ሴት እንኳን የማይራራ ልብ ካላት፣ ምኗም ደስ አይልም፣ ምኗም አይመቸኝም። በጣም ባለጌ ልጅ ናት። እና ይሄ ልጅ እንግዲህ እባክሽ ነው እያላት የሚገኘው ምንም ይሁን ምንም፣ የጀመርሽው ነገር ጥለሽ የሄድሽውን የጎዳሽኝን ስብራቴ ምናምን ልቶና ልክ እንደ ድሯችን እንሆን የድሯችን ፍቅራችን እናስብ የድሮ ፍቅራችን የድሮ ደስታችን እናድሰው አንድ ላይ እንሆነ ባክሽ ነው እያላት እየለመናት የሚገኘው እሷ ደግሞ የሰው ትዳር የሰው ኑሮ ለማበጣበጥ እንግዲህ እየሮጠች ነው የምትገኘው ከባድ ነው ከዚህ በፊት ያው ይሄን ልጅ ማንም ሰው አላመነውም ከረዥም ጊዜ ይህን ተናግሮ ሄርሜላ ፍቅረኛው እንደሆነች ምናምን ተናግሮ በዛው ጠፍቶ ነበርና ዛሬ ላይ ግን ሲመራው ሲጨንቀው ሲከፋው ተመልሶ ድጋሚ መጦ ይኸው ፋይል አለኝ ብሎ በሚገርም ሁኔታ ጓደኛ ሁሉ እስኪደነቅ እስኪደነግጥ ድረስ እንግዲህ ያላቸውን ግንኙነት ይፋ አድርጓል ማለት ነው። እና ቢኖራትም ባይኖራትም ምን ፍቅረኝ ሲጀመር መሄድ የሆነ ሊሄድ ያሰበን ሰው አትሄድ ማለት ትርፉ ማስረፈድ ነው። ምንም መሄዱ አይቀርም። እና ሴት ልጅ ደግሞ ወንድ ልጅን ተከትላ የምትሄድ ከሆነ ህይወቷ፣ አማሟቷ፣ አወዳደቋ፣ አኗኗሯም ራሱ የከፋ ነው የሚሆነው እዛም እዚህም አሁን እሷ ቆንጆ ስለሆነች፣ እስኪ ይህንን የመሰለ ቆንጆ አቋሙን ራሱ እዩት እስኪ። ሲያምር ወንድ የሆነ ሰው ትታ ከአብርሽ ጋር ምን ልጣጠፍ። የኔ ወይ የሆነ ብራ ይኖሮ ይሆናል። የኔ ወይ ደግሞ በቃ የሆነ ያስጠላል። ግን የእውነት ይሄ እስኪ እዩት፣ ግርማ ሞገሱን ሲያወራ ራሱ ማለት ነው፣ የሆነ የሚስብ ነገር አለው እና ይህን ሰው ትታ ነው እንግዲህ ከአብርሽ ጋር አሸሸ ገዳሚ እያለች የምትገኘው የምትገኘውና አብርሽ እንግዲህ መጀመሪያ በእርግጥ አሁን የሚሰማው ስሜት ስለ ሄርሜላ ዝም ብሎ ጓደኝነታቸው ምናምን ሊሆን ይችላል። የሚናገረው ምሱን ነገር ስለሆነ ግን እርግጠኛው የምነግራችሁ ነገር ሄርሜላ አብርሽን መቶ ፐርሰንት ትፈልገዋለች፣ ትወደዋለች። በጣም በቃ ጥቅም እንፈልጋለች፣ ግዴቷ ነው። በቃ ጥቅም እንፈልጋ እስከ መጣች ድረስ በቃ እንደ ወደደች ነው የምታስመስለው ምናምን ነገር ና ያ ነገር የሚጠቅም ነገር አይደለም። እና ሩታ ግን ስንቱን ጉር ይችላል ሆነ ኖሮች። እኔ አሁን በሩታ በኩል ደስ የሚለኝን ፓርት ልንገራችሁ የእውነት ለመናገር ማለት ነው። ወደ ቤተሰቦቿ መሄዷ፣ ከቤተሰቦቿ ጋር ያለውን ችግር መፍታቷ፣ ከቤተሰቦቿ ጋር ሄዳ ጥሩ ጊዜ ማሳለፏ። በነገራችን ላይ ስለ እርግዝና አሁንም በጣም ከባድ ከባድ ሚስጥሮች እየወጡ ይገኛሉ። እሱንም እንግዲህ አዲስ የደረሰኝ ኢንፎርሜሽን አለ ወደ በኋላ የማቀርብላችሁ የማስተላልፍላችሁ ይሆናል። የሄርሜላ የድሮ ባሏ እንግዲህ ስላለው ስላወራው ነገር ከበስተጀርባ ስላላት ህይወት ነው ላወራላችሁ የመጣሁት እሱንም እንግዲህ ይህንን ይመስላል ሀሳብ አስተያየት የሰጠውትኝ ማለት ነው እናንተ ምስኪ ጨምሩበት ሄርሜላ ከአብርሽ ህይወት መውጣት አለባት ትላላችሁ ወይስ ደግሞ አብርሽና ሩት አብርሽና ሄርሜላ በዚሁ ነው መቀጠል አለባቸው ጥሩ ፍቅር አይ ፍቅር አሰጣጧ አቤት ወንድ ልጅ መንከባከብ ትችልበታለች እያላችሁ ነበር ሄርሜላን ታሞ ሳይታመም ዝም ብሎ ጭንቅላቱን ጠምጥሞ ቤቱ ድረስ ሄዳ ምግብ እያጎረሰችው ነበር ና ሩታም እኮ እስከ ጥግ ድረስ ነበረ የምትንከባከበው እስከ ጥግ ድረስ ነበር ፍቅርን ያሳየችው ያስተማረችው የእውነት ምግብ እንኳን አጎራረስ እንኳን ይችል ነበር አብረሽ እንደ እውነቱን ስለ እውነት እናውራ ከተባለ ማለት ነው እግዚአብሔር ምስክሬን ሲበላ እንኳን እያንጠባጠበ እያትረከረከ ምናምን አይደል እንዴ ነበረ አበላላ ይችል ስርዓት አረማመድ እንኳን የማይችልበት ሁኔታ ላይ ነበረ እግዚአብሔርን እጁን ይዛ ሁሉ ነገሩን ይዛ ያስተማረችው ያወጣችሁ እዚህ ደረጃ ላይ ያደረሰችው ሩታ ናት። እውነት ለመናገር እና ያንን ሁሉ ነገር ሽምጥጥ አርጋችሁ ልክ እንዳላየ እንዳልሰማ ሆናችሁ ዛሬ ላይ ሄርሜላን የምታወድሱ ሩታን ለመጣል የምትሄዱት የሄዳችሁት ርቀት እስኪ እንደው ለሕሊናችሁ ብላችሁ ሐሳብ አስተያየት ሰጡ። እግዚአብሔርን ለሕሊናችሁ ብላችሁ ሐሳብ ኮሜንት ጻፉ፣ ካልሆነ ዝም በሉ እና እችም ይውላችሁ ዛሬ ይሄ ልጅ ጥላው መጣ። አብረሽ ከሆነች አብረሽንም ነገር ጥላው የሆነ ቦታ ላይ እንደምትሄድ የሆነ ሰው ጋር በቃ አንዴ መሄድ ከጀመረች አንድ ሴት ልጅ መሄዱ አይቀርም። ትሄዳለች ትተው። ምክንያቱም ጥቅም ፈላጊ ናታ። ፍቅርንማ ቢሆን ኑሮ ከሚወዳት ከሚያፈቅራት ሰው ጋር ትሆን ነበር። ቢኖረው ባይኖረው፣ ቢያገኝ ቢያጣ ትተው አትሄድም በምንም ተዓምርና ዋጋ ትከፍልለታለች ልክ እንደ ሩታ ሩታ ቤተሰቧን ጥላ እስከመሄድ ጓደኛ የሚባል ጎረቤት ሁሉን ነገር ሀገር ጥላ እስከመሄድ ካስታወሳችሁ ድሬዳዋ ድረስ እኮ ሄዳለች ተከትለው አብረሽን ና የፍቅር ዋጋው የገባት ሴት እንደዚህ ነው የምታደርገው ና ሄርሜላ ግን እንግዲህ ጥቅም ወዳለው ወዳለው ነው እየሮጠች የምትሄደው ና ልዩነታቸው እዚህ ጋ ነው ምንም ከሩታ ጋር የምትነጻጸርበት ነገርም የለም ና ይህንን ነገር ለማለት ነው ሞደው እና አብረሽ በጊዜ ብትነቃ የተሻለ ነው ብዬ ነው የማስበው። ከህይወት ብታስወጣት ኑሮን ብትኖር ለራስን ጊዜ ብትሰጥ ምናምን የተሻለ ነው ብዬ አስባለውኝ። ሄርሜላ ምንም አይጠቅምሽን ነገር ስለ ያሽ አሁን፣ አንቺ ሩታን የጎዳሻ ትመስሎሻል፣ ግን የምትጎጅ የምታለቅሽ የገፋሽ ወንድ ስላለ በቃ እድሜ ልክሽን ስታለቅሽ የምትኖር ያንቺ ነሽ ና ላንቺ ነው ማስበው ላንቺ ነው ማዝ ነው በጣም ያሳፍራል ብቻ እስኪ እናንተ ሀሳብ ስጡበት። የኔ ሀሳብ ይህንን ይመስል ነበር። ስለነበረን ቆይታ ከልብ አመሰግናለሁ። ሌላም አዳዲስ ኢንፎርሜሽኖች ሲኖሩ እንግዲህ ሼር የማደርግላችሁ ይሆናል። ላይክ ሼር፣ ሰብስክራይብ ያደርጋችሁ፣ አበረታቱኝ። እወዳችኋለሁ።